ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ትዮኝታል በአዲስ የምግብ ስራ። ዛሬ ደግሞ ቆንጆ አድርገን የጾም ፍትፍት እንሰራለን፣ በአትክልት አሳምረን አጣፍጠን። ስለዚህ እሱን እንዴት ነው ማዘጋጀው የሚለው ነገር እናያለን፣ አብራችሁኝ። ዛሬ ለማዘጋጀው የጾም ፍትፍት የሚያስፈልገኝ ግብዓት እዚህ ጋር እንደምታየው ሽንኩርት አለን፣ ቲማቲም፣ ከዛ ፎሶሊያ ድንችና እና ካሮት ተጠቀማለሁ። ነጭ ሽንኩርትና ዝንጅብል እንዲሁም የስጋ መጥበሻ ወይም ሩዝማሪኒ፣ ቃሪያ። ቅመም ደግሞ የምጠቀመው ቁንዶ በርበሬ፣ ነጭ ቅመም፣ ኮሮሪማ እና እርድ ተጠቀማለሁ። እንዲሁም ጨውና ዘይት እንደተለመደው የሁል ቀን ግብአቶቻችን ናቸው ማለት ነው። ስለዚህ ስራዬን ስጀምር ምን ማደርገው፣ እሳት እለኩስና ከዛ ዘይት አርጋለሁ። መርመር መርመር አድርገን ልክ እንደ ልጅ ቤት ምግብ አይነት ነገር ደግሞ የሚጣፍጥ ከፈለጋችሁት የጾም ወጥ ጋር ልታቀርቡት የምትችሉት አይነት የጾም ፍትፍት ነው። ምንሳ እኔ ሽንኩርቱን እንደዚህ በሽሪ ሜሪ ነው ምከልፈ በቁመቱ። ከፈለጋችሁ በትንሹ መክተፍ ትችላላችሁ። ከዛ ዘይታችን ጋል ስትል እንደዚህ እንጨምራለን ሽንኩርቱን ጠበስ ጠበስ። እስከዛ ደግሞ እኔ እዚህ ጋር ዝንጅብልና ነጭ ሽንኩርት አለኝ እሱን አዘጋጃለሁ ሽንኩርታችን ወርቅማ እስከሚሆን ድረስ አንጠብቀውም። ልክ እንደዚህ ክርስታል ከለር ሲይዝልን ነጭ ሽንኩርታችን እንጨምራለን። እንዲሁም ነጭ ሽንኩርቱ ጣም እንዲጠበስ አንፈልግም። ትንሽ ጠበስ ጠበስ ነው የምናደርገው። ከዛ እኛ እስከዛ በቶሎ ቲማቲማችንን እንከትፋለን ወይም ፍቀን እናዘጋጃለን ለምሳሌ ዛሬ እንደዚህ ነው፣ ከተፍ ከተፍ አድርገ የምጨምረው ቢታይም ችግር የለብኝም። እንደነገርኳችሁ ፍትፍት ስለሆነ ባምባም አድርገን ነው የምንሰራው፣ እንደ ቅቅል ነገር አድርገን ነው የምንሰራው እንጂ እንደዚህ ቁጭ ብለን አቁላልተን ድብም አድርገን ምናምን አይደለም። ምክንያቱም የፍትፍት እንትኑ ይዘቱ እንደዛ ነው። ጠበስ ጠበስ እዛ ሲበሰል ተን መፈትፈት ቆንጆ ቃና እንዲኖረው። ዋናው ቃና ነው፣ ሱፕና ፍትፍት ዋናው ቃና ነው። ቅመም በደንብ እንጠቀማለን። ከዛ ወዲያው እዚህ ጋ ካሮት አለኝ፣ ካሮትን አዘጋጃለሁ። እሱን ማብረን ጠበስ ጠበስ። እዚህ ጋ ከበር ቤት የወጣ ፎሶሊያ አለኝ። ብዙ ሳይሆን እንደዚህ የካሮትን አይነት ቁመት እንዲኖረው እንደዚህ በጣም ረጃጅም የሚሆኑትን መሀል መሀል ላይ ለሁለት ወይ ለሶስት አካፍለዋለሁ። ይሄ እንደው ለመልኩ ነው እንጂ ስለማይበስል ምናምን አይደለም። ኦልሬዲ በረዶ ቤት በስሏል ማለት ይቻላል። እስቲ ፎሶሊያውን ምን ማብረን ጠበስ ጠበስ ጣበስ እስከዛ ደግሞ እኛ ድንቻችንን እናዘጋጃለን በእንደዚህ አይነቱ ፍረት ያደረኩት ነው ከዛ ድንቹን እንጨምራለን ስታፍቹ በደንብ ካጠብም በኋላ ከዛ ምን እናደርጋለን መሰላችሁ እዚህ ጋር ነጭ ቅመም ያችኋል ይሄን የሚያክል እጠቀማለሁ። ቃና ነው ብያችኋለሁ። ዋናው እርድ እጠቀማለሁ። እንደዚህ አንድ ማንኪያ፣ ከዛ አብሬ አቁላለዋለሁ ያስተካያችኋል አሁን አቁላልተናል። እንደመያዝ ነገር ሊል ነበር። ስለዚህ ውሃችንን እንከልሳለን፣ አብስሎ ከዛ በኋላ ለመፈትፈሻ ይበቃናል ብለን የምናስበውን ያክል ጨው አሁን እንጨምራለን። ምክንያቱም ድንች ስትሰሩ መጨረሻ ላይ ከሆነ ጨው የምትጨምሩት አንዳንድ ጊዜ ድንቹ ወዲያውኑ የምትፈተፍቱበት ከሆነ ድንቹ አይመጥም ጨው እና መረቁ ጨው አለው። ድንቹ ግን ውስጡ ስትበሉስ ውሃ ውሃ ነው የሚለው። ስለዚህ አብሮ እንዲተከተክ አሁን እጨምራለሁ። እንደዚህ የሚያክል ጨው። እስኪ ውሃ ይበቃለኛል ነው። ትንሽ ጨምርበት። የተንተከተከል ነው አሁን ለመብሰል ድንሹ ትንሽ ነው የሚቀረው። ስለዚህ ምን አረጋለሁ መሰላችሁ እዚህ ጋር ኮረሪማ አለ። እሱን ትንሽ እንደዚህ ግማሽ ማንኪያ እጨምራለሁ። እንዲሁም ቁንዶ በርበሬ እጨምራለሁ እንደዚህ ግማሽ ማንኪያ ከዛ እዚ ጋ የስጋ መጥበሻ አለኝ የስጋ መጥበሻ ጨምራለሁ። አንድ ትልቅ የስጋ መጥበሻ። የስጋ መጥበሻ ከሌላችሁ እንደው የጾም ፍትፍት ባትሰሩም ምንም አይደለም። የሆነት ነው ምላችሁ በጣም በጣም ትልቅ ለውጥ ነው ያለው በስጋ መጥበሻ ጨምራችሁ ስትሰሩት ና ያለ ስጋ መጥበሻ ምንም ይገናኝ ነገር አይደለም። ከዛ በኋላ እንደዚህ እዚ ጋ ቃሪያ ያለኝ ሰንጠቅ ሰንጠቅ ቃሪ ያለ የምጨምረው እስከ ፍሬው እንደዚህ ከትፌ ጨምረዋለሁ። እንደዚህ አረጌ ጭምር አረጓለሁ። እዛ አሁን ደግሞ የቀረው ሲን ተከታከክ የቃሪያውን፣ የስጋ መጠሻውን፣ የኮሪማውን፣ የቁንዶ በርበሬውን ቃና ውስጥ ያደርግልናል። አሁን ወደ ማብቂያው ላይ ደርሰናል። ታያችኋል ቀይ ድንቹን ፈርቀስ አርጌ ያሳያችሁ፣ እንደዚህ ይሰባበራል ድንቹ። ነው እንግዲህ እንዲበስል በጣም የምንፈልገው ስለዚህ በቂውን ያክል በስሏል። ቃና በጣም አሪፍ ነው። ቅመማ ቅመሙ በደንብ ተዋህዷል። ስለዚህ እሳታችንን እናጠፋና እንጀራችን ደግሞ ቆራርጠን እንዴት እንደምንፈተፍት እናያለን። ይታያቸዋል። እንጀራው እንደዚህ በክብ በክብ ሆኖ የቆረጥኩት ፍትፍት ስለሆነ ችግር የለው ፍርፍር ስላልሆነ ማለት ነው። ፍትፍት በደንብ መረቅ ስላለው ያርስልናል። ፍርፍር ግን ሲሆን ቁሌት ነገር ነው። ትንሽ ነው ውሃ ያለው እንደዚህ አድርጎ ሰው ሲፈረፈርን በጣም የሚገርመኝ እንዴት እንደሚደርስላቸው እራሱ ይገረማለሁኝ። ለማንኛውም ግን ለፍትፍት እንዲህ ተጠቀሙ አሪፍ ነው ያቸው በደንብ ይርሱላቸዋል። ትንሽ እራስ ሲል ጊዜ ገልበጥ ገልበጥ ስታደርጉት ይርሳል በራሱ ጊዜ። ቀመስ እንዳልቃጠልባችሁ ከፎሶሊያው ቅመማችን ቅመማችን ቅመማችን። በቃ ምንም እኮ ያደረግነው ነገር የለም። ስጋ መጥበሻው፣ ኮረሪማው፣ ነጭ ቅመሙ፣ ቁንዶ በርበሬ፣ የመጨረሻ መጨረሻ ቃሪያው፣ ምንም አብሮ ተዋህዶ በጣም በጣም አሪፍ ነው። እናንተ እንጀራ በእንጀራ መብላት የማትፈልጉ ከሆነ በቦል አድርጋችሁ ራሱ እንደዚሁ መመገብ ትችላላችሁ። ከሌላ ወጥ ጋር ደግሞ ማቅረብ ስለፈለጋችሁ ከሌላ ወጥ ጋር ጎን ብታቀርቡት በጣም ደስተኛ የምትሆኑበት በጣም እንደምትወዱ ተስፋ አድርጋለሁ። በነገራችን ላይ ምግብ አይታችሁ ቤታችሁ ሰርታችሁ በልታችሁ ቀምሳችሁ መታችሁ ተመልሳችሁ፣ ሜላት እግዜር ይስጥልኝ በጣም ቆንጆ ምግብ ነበር ብላችሁ የምትሉ ሰዎች ከልቤ ከልቤ ከልቤ አመሰግናለሁ። ባትሉኝም ትችሉ ነበረ፣ ግን ደስ እያታል ብላችሁ በማሰብ መታችሁ እንደገና እንትን ቀምሼው ሽሮን ቀምሼው እንደዚሁ ቀምሼው ይሁን ነገሩን በቃ የሰራችሁትን ማለት ነው፣ ቀምሼው በላ ነው በጣም ትደሰት ከምላችሁ በላይ በጣም ደስ የምሰኘውና በጣም አመሰግናለሁ ከልቤ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ልወዳለሁ። እንዲሁም ሌሎቻችሁም ከጎኔ ስለሆናችሁ ከልቤ አመሰግናለሁ ሁላችሁንም። እንግዲህ ለዛሬ የነበረኝ ምግብ ይሄን ይመስል ነበረ። በሌላ ደግሞ በቆንጆ ቪዲዮ ደግመን እስከምንገናኝ ድረስ አዲስ ሆናችሁ ቻናል ቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ እየሰራሁትን ደግሞ ካደነቃችሁ ይገባታል ብላችሁ የምታስቡ ከሆነ ላይክ እያደረጋችሁ አበረታቱኝ፣ አስተያየት በመጻፍ አበረታቱኝ። ብያላለሁኝ።